ከሰሞኑን አንድ በአይነቱ ለየት የሚል ፕሮግራም ላይ ተጠርቼ በጣም ደስ የሚል ነገር አይቼ ነበር። ይህም በአይነቱ ለየት ያለሆና ደስ የሚለው ነገር እነዚህ የምትመለከታቸው እንደ ድሪም ወርክስ፣ ዋርነር ብሮስ፣ ሶኒ ፒክቸርስ እና ፓራማውንት የመሳሰሉ ድርጅቶችን ወደ ሀገራችን የሚያስገባ ድርጅት ምርቃት መሆኑ። አው በትክክል ሰምታችኋል። እነዚህን የመሳሰሉ ትላልቅ ኢንተርናሽናል የፊልም አምራች ድርጅቶች ወደ ሀገራችን ውስጥ ገብቷል። ይህም ድርጅት ኤምኤንጂ ይሰኛል። እናም እዚህ አፍሪካ ውስጥ የሚገኘውን ሄድኳርተሩን በአዲስ አበባ ላይ ከፍቶ ኤምኤንጂ የሚታወቀው አለማችን ላይ ከሚታወቁ ታዋቂ ከሆኑ የፊልም አምራቾች የተወሰነውን ገበያ በመግዛት እናም ኤምኤንጂ የኦንላይን ግብይትን በማስፋፋት ረገድ ትልቅ አስተዋጽዋል ድርጅት ሲኒማቶግራፊን ከዘመናዊ ቴክኖሎጂ ጋር በማቆናኘት የፊልም ኢንዱስትሪን ለማሳደግ አልሞ የተነሳ ድርጅት እናም ከስራዎቹ አንዱ የኢትዮጵያን ፕሮዲሰሮች የሰሩትን ፊልም በመግዛት ለዓለም አቀፍ ገበያ ማቅረብ ነው። ኤምኤንጂ ዋናው መቀመጫ የሚገኘው አሜሪካ ዴንቨር ኮሎራዶ ውስጥ እናም ድርጅቱ የፊልም ኢንዱስትሪውን ከኤአይ ጋር ማዋድ የሚቻልበት መንገድ ላይ አተኩሮ እየሰራ እናም ይህ ድርጅት በአዳዲስ ቴክኖሎጂ ጠቃሚ ሶፍትዌሮችን በማስተዋወቅና በቴክኖሎጂ ላይ ኢንቨስት በማድረግ በዘርፉ ላይ ጥልቅ ምርምር ያደርግ እዛ ባለፈ ደግሞ የኢትዮጵያ የፊልም ኢንዱስትሪ በዓለም አቀፍ ደረጃ ተቀባይነት እንዲያገኝ ወሳኝ የሆነን የገበያ ጥናት ወይም ደግሞ የማርኬቲንግ ስራን በደንብ ይሰራል። እናም ይህ ድርጅት ሰኔ 16 መርቆ ወደ ስራ ገብቶ በአሁኑ ሰዓት ላይ ስራውን በማከናወን ላይ ይገኛል። እዛ ባለፈ ደግሞ ኤም ኤን ጂ ፊልም ፕሮዲስ የማድረግ ሀሳብና ፍላጎት ካላቸው አሪፍ ስክሪፕት አለኝ አሪፍ የፊልም አይዲያ አለኝ የምትሉ ሰዎች በእነዚህ ስልክ ቁጥሮች ኮንታክት